እኮ የዛችኛ እኮ ነው ለቤቱ ሳይሆን እንትን ነው። ልንገራችሁ ለዛች አታይ ላይ ነች። እዚህ ጋ የሚያደርጉት እነሱ ናቸው። አታይ ላይ ፈጣሪን ፍሪ ታያንኪ ዮርሴ አይደለም እንዴ? ለሚስቱ አይደለም ለዛኛው፣ እየተዘፈነላት ነው። እዚህ ጋ ፎቶን አንቃልጥላው የሚዞሩ

ማለት ሌላቸው አታላይ ነች የሚበለው፣ አታላይ ነች የሚባለው የሚባሉ ለጥቱ ነው። በመሀል የሚመጣው ነገር ለቤት ፈራሶች ናቸው። ግን ደግሞ በመሀል ሁለቱንም ይገልጻል። እንደዛ ውሰዱ። ለቤት ፈራሹም ፍራሹም ለገንቢውም፣ ግማሹ ለፍራሹ ነው፣ ግማሹ ለገንቢው ነው። አለቀ። ይገነባም ይፈርሳል። ይ የማይ የሚገነባውም

ስዬ ምንድን መሰለሽ፣ ህዝቡ ከኔው ጀምሮ ማለት ነው፣ ከኔው እኔ ነው ልጨምረው እና እኔ ወታደሯ ልጨምረውና፣ ጥሩ ነገር የሚያዝንለትን ጥሩ ነገር የሚያዝንለትን መልካም የሚወደውን ነገር ህዝቡ አይወድ። ሙልጭ ጨርጎ የሚሰርባቸውን ሰው በጣም ይወዳል፣ በጣም ስማቸውን ሲያነሳ ይውላል።

ባየፋ ፈልጌ አይደለም። አሁን ግን ይውልሽ፣ አሁን ለነሱ ቲክታክ የማይጠቀሙ አሉ። ልክ እነሱ አንድነት የሚፈልጉት ገባሽ? እዚህ ጋር ደግሞ የምንተከተከው እንደባለ ጸጋ ሽሮ ማለት ነው።

እኔ ከዚህ ከጠፋሁ ወይም ደግሞ የሆነ ነገር ካል እንደሚከፋችሁ ነው። ፈልገን ፈልገነው እንጂ ማን ደስተኛ ባንሆን ጥሩ ነበር። ደስተኛ ሆነን አይደለም። ምን መስለው አይደለም። አንዳንድ ጊዜ የሚያጋጥመን ነገር በጣም ከባድ ነው። ተሸክመን ነው እዚህ ጋር ቁጭ ያለሁ። ምክንያቱም ያንንማ ሆድ ይቻላል እንጂ ተኝ ሆድ ሆድ ይቻላል

ማንን ደስ ይበለው ብለን ምንዘጋዘጋ መቼም አይዘጋም። ድምፅሽ ማለት ነው፣ ድምፅሽ የኔ ዩቱብ ላይ ሰምቼ ማለት ነው።

አሹዬ ሰሚራ፣ ምን ገብተህ ቤቱ ይዘጋ እምትል አንድ ቁጥር ጻፉ ብያለሁ። አንድ ቁጥር ጻፉ እስኪ ቤቱ ይዘጋ ከተከፈተ አማርኛ ለማውራት

አው አይዘጋም አዘጋም አታውሪ። ደስ ይላል ሰይንዬ፣ ለማን ብለሽ ነው? እነሱ ደስ እንዲላቸው አውሪ። እንዳታሪያለ ምን